ሰላም ጤና ይስጥልን። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን በድጋሜ ተመልሰናል። በዛሬ ቪዲዮአችን ላይ ስለ አስደናቂው ቀይ ሽንኩርት እጅግ በጣም ጠቃሚ ነገር እንነግራቸዋለን። ወጥ ላይ ለስልሲ ወይም ወጥ ሲሰራ ዝም ብላችሁ የምትጨምሩት ቀይ ሽንኩርት አስደናቂ የጤና ጥቅም እንዳለው ምን ያህሎቻችሁ ታውቃላችሁ? በእርግጠኝነት የቀይ ሽንኩርት አስደናቂ የጤና ጥቅሞችን ይህን ቪዲዮ ከሚያዩ ሰዎች አብዛኞቹ አያቁትም ውድነ የተከበራችሁ የዩትዩብ ቻናል ቤተሰቦቻችን፣ ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ ቪዲዮን ስጀምሩት ደግሞ ላይክና ሼር ማድረግ አይረሳ። እጅግ በጣም ጠቃሚና ምታተርፉበት ቻናል ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቀይ ሽንኩርት ቤት ውስጥ ስልሲ ስንሰራ ወይም ሞጥ ላይ ካልሆነ በቀር ለጤና በርካታ ጥቅሞች አሉት አይመስልም። ነገር ግን ቀይ ሽንኩርት ከውበት እስከ ጤና አጠቃለው ያዘ ድንቅ ነገር ነው። ታዲያ ከውበት ጤና ወይም ከውበቶቹ ጥቅሞቹ ስንነሳ ቀይ ሽንኩርት የፀጉር መሳሳትን በከፍተኛ ሁኔታ ይቀንሳል። ጸጉር አላድግ ካለ ወይም የፀጉር መሳሳትን በከፍተኛ ሁኔታ ለመቀነስ እጅግ በጣም ጠቃሚ ነው። ለምሳሌ የፀጉር እድገት የማይጨምር ከሆነ በቀይ ሽንኩርት የተሰሩ ቅባቶችን መጠቀም በጣም ለፀጉር ጠቃሚ ነው። ምክንያቱም በቀይ ሽንኩርት ውስጥ የሚገኘውን ሰልፈር በራስ ቅል ውስጥ የደም ዝውውርን እንዲጨምር ያደርጋል። ለፀጉር እድገት አስፈላጊ የሆነውን ክላጅን የተሰኘውን ምርት እንዲጨምር ይጠቅማል። ይህም ፀጉር በከፍተኛ ሁኔታ እንዲያድግ ያደርጋል። በዚያው አጋጣሚ ለፀጉራችሁ እድገት የምትፈልጉ ሰዎች ማታ ማታ የራስ ቅላችሁን በስሱ ቅባት ተቀብታችሁ ማሳጅ ማድረግ በራስ ቅል አካባቢ ያለው የደም ዝውውር እንዲጨምር ያደርጋል። ይህም እጅግ በጣም በአጭር ጊዜ ጸጉራችሁ እንዲያደግ ይረዳቸዋል። ታዲያ ይህን ማድረግ ለጸጉር እድገት ጠቃሚ ነው። ቀይ ሽንኩርት ደግሞ ከላይ እንዳነሳ ነው ክላጅን የተባለው ምርት እንዲጨምር የሚያደርገው ንጥረ ነገር በውስጡ ስላለ እጅግ በጣም ጠቃሚ ነገር ያደርገዋል ማለት ነው። ሌላኛው የደም ስኳርን ያመጣጥናል። ቀይ ሽንኩርት የስኳር በሽታ ላለባቸው ሰዎች በጣም ጠቃሚ ነው። በቀይ ሽንኩርት ውስጥ የሚገኘው አላይን ፕሮፒን የተባለው ንጥረ ነገር የሰልፈር ውህር ስለያዘ የኢንሱሊን መመረትን ይጨምራል። ይህም ለታይፕ ዋንና ታይፕ ቱ የስኳር በሽታዎች የደም ስኳር መጠንን ለማመጣጠን ይረዳል። በተጨማሪ ለቀይ ሽንኩርት ጭማቄ ክሮሚን በጥቂት የያዘ ስለሆነ ሰውነታችንን ግሉኮስ እንዲመጣጠን ያደርገዋል። ግሉኮስ በጤናማ ሁኔታ እንዲመጣጠንና ጤናችን እንዲስተካከል ያደርገዋል። ካንሰርን ይከላከላል። ቀይ ሽንኩርት የተለያዩ አይነት ካንሰሮችን እጅግ በጣም እንደሚከላከል ተረጋግጧል። ከነዚህ ውስጥ መካከል የሳምባ ካንሰር፣ የወር ካንሰር፣ የጡት ካንሰርና እና የጭንቅላት ካንሰሮችን እንደሚከላከል ቀይ ሽንኩርት በስፋት ተመዝግቦለታል። የካንሰር ሴሎች እድገታቸው እንዳይበዛ፣ እንዳይፈጠር በማድረግም በዓለም ላይ በጥናት ተረጋግጦለታል። የልብ ሕመምን ወይም የልብ ሕመም መጠቃትን ይቀንሳል። ቀይ ሽንኩርት በመደበኛ ሁኔታ መመገብ በደም ግፊት፣ የልብ ችግርን፣ እስትሮክን የመያዝ ዕድላችንን ይቀንሳል። በቀይ ሽንኩርት የሚገኘው ክሩስቲን የተባለው ንጥረ ነገር ፀረ አንቲኦክሳይድ እና ፀረ ኢንፍላማቶሪ ነው። ይህም ለሰውነታችን በጣም ጠቃሚ ነው። ለልብ ጤንነትም በጣም አስፈላጊ ነው። ቀይ ሽንኩርት በርካታ የጤና ጥቅሞች አሉት። ከዛ ውስጥ ጠንካራ የበሽታ መከላከል አቅምን ይገነባል። ቀይ ሽንኩርት ሰውነታችን በከፍተኛ ሁኔታ በሽታ እንዲከላከል፣ በሽታ ከተያዝን በኋላ በቶሎ እንድናገግም ይረዳናል። ታዲያ ይህ ቀይ ሽንኩርት በይበልጥ ሰዎች ከታመሙ በኋላ ቢጠቀሙት ከህመማቸው በቶሎ እንዲያገግሙ የሚያደርግ ድንቅና ጠቃሚ ንጥረ ነገር ነው። ሌላኛው በተጨማሪም ቀይ ሽንኩርት የሲሊሜምና ሚኒመም ይዘት ስላለው በሽታ የመከላከል ግብረ መልስን በከፍተኛ ሁኔታ ያሳድጋል ማለት ነው። ታዲያ በሽታ ስንያዝ በሽታውን ቶሎ የመከላከል አቅማችን እንዲያደግ በከፍተኛ ሁኔታ ይሰራል። ቀይ ሽንኩርት በውስጡ ያለው በርካታ የጤና ጥቅሞች ስለያዘ ቀይ ሽንኩርትን ከምግብ ባለፈ አንዳንዶች በጥሬው ይመገቡታል። አንዳንዶቹ ደግሞ ከተፍ ከተፍ አርገው ከቲማቲም ጋር ጎረድ ጎረድ አርገው ይመገቡታል። ይህም እጅግ በጣም ጠቃሚ ነው። ለልብና ለደም ስሮች፣ ልባችን በደም ስሮቻችን ውስጥ ያለ ወሳኝ ነገር ነው። ደም ስሮቻችን ጤናማ ካልሆኑ ብዙ የጤና ችግሮችን ያስከትላል። ታዲያ ቀይ ሽንኩርት ደግሞ ልባችን ጤናማ እንዲሆን ደም ስሮቻችን ደምን በአግባቡ እንዲያስተላልፉ የደም ጥበትን ወይም የደም ቧንቧ ጥበትን መዘጋትን ለመቅረፍ እጅግ በጣም ጠቃሚ ናቸው። ስለዚህ ለልብም ጤንነት ቀይ ሽንኩርት ጠቃሚ ነው። ለቁርጥማትና ሮቲዝም እንዲሁም የጀርባ በሽታ ቁርጥማት፣ ሮቲዝም የጀርባ በሽታ እንዳይከሰት ቀይ ሽንኩርት ጠቃሚ ነው። ቀይ ሽንኩርት ለራስ ምታት ቀይ ሽንኩርት መጠቀም አዘውትረን መጠቀም ራስ ምታት በቶሎ በቶሎ እንዳንጠቃ ያረገናል። ቀይ ሽንኩርት ለጆሮ ህመምና ለማዞርም ይጠቅማል። ቀይ ሽንኩርትን አዘውትረው የሚጠቀሙ ሰዎች ለጆሮ ህመም የመጋለጥ ዕድላቸው አነስተኛ እንደሆነ ጥናቶች ያሳዩናል። ቀይ ሽንኩርት ለደም ብዛትም ጠቃሚ ነው። የተጠመጣጠነ የደም ዝውውር እንዲኖረን በማድረግ ከፍተኛ ሁኔታ ጤናችንንም ይጠብቅልናል። ታዲያ ለጸጉር ችግርም በጣም ጠቃሚ ነው። በይበልጥ ይህን ነገር ፀጉራችሁ የሚነቃቀል ከሆነ የፀጉር እገታችሁ የተጓተተ ከሆነ ፀጉራችሁ ለማደግ እጅግ በጣም ረጅም ጊዜ የሚፈጅ ከሆነ የቀይ ሽንኩርት ያለበትን ይዘት መጠቀም ትችላላችሁ። ቀይ ሽንኩርት ያለበትን ይዘት ምን ማለት በዛ የተሰራ ቅባትን ገዝታችሁ መጠቀም ችላላችሁ። ካልሆነ ቀይ ሽንኩርቱንም ፀጉራችሁ ላይ ቀምማችሁ ሰርታችሁ መጠቀም ትችላላችሁ። ፀጉር በይበልጥ ደግሞ የሚነቃቀልና ደረቅ ቆዳ ካላችሁ ያንን ማስተካከል ትችላላችሁ። ስለዚህ ለሚነቃቀልና ለደረቅ ቆዳም ችግር ላለባቸው ሰዎች ቀይ ሽንኩርት ጠቃሚ ነው። ታዲያ ቀይ ሽንኩርት እንደ ነጭ ሽንኩርት ስንመገበው አፋችን ላይ መጥፎ ጠረን አያመጣም። ይሄም እጅግ በጣም ጠቃሚ መሆኑን ያሳያል። ቀይ ሽንኩርት ብዙ ጊዜ ሲበስልና ወጥ ውስጥ ሲገኝ ብዙ ብዙ ማዕድነቶችን ያጣሉ ሳስነካቸው። ስለዚህ በይበልጥ ከቲማቲም ጋር አርጋችሁ ጥሬውን ብትመገቡ በጣም በርካታ ጥቅሞች እንደሚሰጥ ጥናቶች ያሳያሉ። ስለዚህ ቀይ ሽንኩርትን በጥሬ መመገብ እጅግ በጣም ጠቃሚ መሆኑንም ጥናቶች በተደጋጋሚ ያሳያሉ። ስለዚህ ከቲማቲም ጋር ጎረድ ጎረድ አድርጋችሁ ብትመገቡ በጣም ጠቃሚና እጅግ በርካታ ጥቅሞች እንደሚሰጥ ጥናቶች በተደጋጋሚ የሚያሳዩት ነገር ነው። ስለዚህ ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን እኛ ቻናል ላይ የምናስተላልፈው ሳይንስ ጥናት ያረጋገጣቸውን አስደናቂ የቀይ ሽንኩርት ጥቅሞችን ነው። ስለዚህ ከእናንተ ምን ይጠብቃል? የምናስተላልፋቸውን ነገሮች ከግንዛቤ ውስጣችሁ በአግባቡ መጠቀም ትችላላችሁ። በይበልጥ በሀገራችን ያሉ የባህላዊ እውቀቶች በዘመናዊ ሕክምና የተደገፉ ቢሆኑ ጥሩ ነው። ነገር ግን የባህላዊ እውቀቶችንም መናቅ ማጣጣል፣ የባህል ሐኪሞችን ወደ ድግምትና መንፈሳዊ ነገር ጋር አገናኝታችሁ የባህል ነገር እንደማይሰራ እንደማያድን አድርጎ መውሰድም አላስፈላጊ ነው። ባህልም አስፈላጊ ነው፣ ዘመናዊም ሕክምና አስፈላጊ ነው። ሁለቱ ደግሞ አንድ ላይ ሲሆን እጅግ በጣም ጠቃሚ ነው ማለት ነው። ስለዚህ ሁለቱን ነገሮች አመጣጥናችሁ መውሰድና መጠቀም ተገቢ ነው። አሮጌ ነው፣ የባህል ሰው አቅም እንዲህ ነው፣ እንዲህ ነው እያላችሁ ማጣጣሉ ተገቢው አይደለም። ውድና የተከበራችሁ ዩቲብ ቻናል ቤተሰቦቻችን ስለ ቀይ ሽንኩርት አስደናቂ ነገር ነግረናችሁ ነበር። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።